አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍትህ ሬዲዮ አድማጮች፣ በዛሬ ዕለት ዕለተ ማክሰኞ በፍትህ ሬዲዮ ሳምንታዊ ፕሮግራም ሰንጠረዥ መሰረት የሥነ ጽሑፍና የፈጠራ ሥራዎችን የምናስተናግድበት እለት ነበር። ነገር ግን ውድቀን ዘይለ ነው ስናበቃ ውሎውን ያላሰናዳንለት ተዘያሪ ነበር። ኢንሻአላህ ለዛሬ እንድናቀርብላችሁ ቃል በገባ ነው መሰረት አስተናድተንላችኋል። የዚያራ ፕሮግራም ውሎ ሲያድር ደስ አይልም። በትኩሱ ካልሆነ አይመችም በሚል የግድ ዛሬ ለማቅረብ ተገደናል። የስነ ጽሁፍና የፈጠራ ስራዎችን ወደ ሳምንት አሻግረን ከመሸጋገሪያን ሽዳ በኋላ አብረን ቂሊንጦ ደርሰን ሰለሞን ከበደን ዘይረን እንመለሳለን። ብዙ አንቆየም። ያው በጳጉሜ አራት ጠዋት እንዴት እንደደረስን እሁድ ቀን አውግተናችሁ ነበር። በቃ እሱን ምዝለለው እና ቂሊንጦ በር ተከፈተ ከሚለውን ጀምር የቂሊንጦ በር ተከፈተ። በፌዴራል ፖሊሶች እየተፈተሽን ገባን። አረ ምን እየተፈተሽን እየተበረበርን ገባን። ዛሬ ደግሞ ልዩ ነው። በጣም ከበረበራቸው አንጻር ሰለሞንን ልንጠይቀው በጭንቅላታችን ይዘን የመጣናቸውን ጥያቄዎች ሁሉ አስቀምጣችሁ ግቡ እንዲያሉን ሰጋን። ለማንኛውም ገባን። ዞን ሶስት አህመድ እንጀበል፣ አህመድ ሙስጠፋ፣ ሌሎችም ሙስጠሮቻችን እንደሚዜ ነጭ በነጭ ለብሰው ከሚታዩበት ለአላህ ብለው አብሽሩ እየተባባሉ ከሚተዋወሱበት፣ አዎ የዲና ለኝታዎች ካሉበት፣ ኢነ ነስራላህ ቀሪብ የአላህ ድል በእርግጥ ቅርብ ነው ተብለው ቃል ከተገባላቸው አማኞች ከታኩሩበት ደርሰናል። አንተ ሴት ነህ ካላችን ስም የሚጠራው ልጅ ጋር እዛ ምን ሰራለህ? ሰለሞን ከበደን አስጠራ። እዲህ ሰለሞን የሚያስጠርቸው እየጠበኩት ጓደኞች እየታዘዙት እንድተው ውስታቶቻችን ጋር ሙቅ ያለ ወሬ ጀምሯል። እና እኔ እዚህ ሰለሞን እየጠበቅኩኝ፣ እነሱ ሌላ ቦታ። እሱ ሰላም ማለት አያምረውም የሚያላችሁ ማን ነው ብዬ፣ እኔም ሰለሞን እስኪመጣ ከውስታቶቻችን ጋር ሰላም ተመላወጥ ጀመርኩ። ሰለሞን መጣ። ነጭ ቲሸርት የለበሰው እሱ ሰው ሆኖ አይቀርም ቀረ፣ አዎ እሱ ነው ተባባልን። ሶል ብለን እጃችን ያውለበለብንለት፣ እሱም እሱ ወደኛ መጣ። ሰላም አለይኩም ሲለን፣ ወአለይኩም ሰላም ወራህመቱላህ፣ ሞቅ አድርገን ሰላም ነው። ሰለሞን እንዴት ነህ? አልሐምዱሊላህ። ሰለሞን ተስማምቶት የለ እንዲ ብዙ አውራን የግል ጨዋታ እየተጫወትን ብዙ ቆየን። አሚራችን አቋረጠን። ከዛም ጀመረ ሰለሞን፣ ዛሬ ልንዘይረህ ነበር የመጣ ነው አለው። ሰለሞን ተደናገጠ። እንዴ ልታድሮ የመጣችሁት አልኩ። እንዴ ሲል በሳቅ ማለቴ ፍትህ ሬዲዮ የዚያራ ውሏችን ታስቀኝናለህ፣ እሑድ የዚያራ ውሏለን ለዛን የመጣ ነው ማለቴ ነው ሲለው መልካም ታዲያ እንደስፋትልኝም እንዴ? እኔ እኮ ያ ሁላ ጨዋታ እየተጫወትን ልንዘይረን የመጣ ነው ስትለኝ ምን ማለት ነው? ይሄ እኮ ነው ብሎ እንደገና አሳቀን። ሰለሞን ማሻአላ ሰለሞን ተጫዋጭቶታል። ከኛ መሀል አንዱ ከሰለሞን ጋር ጥሪ ይግባባል። የሙስሊሞች ጉዳይ መጽሔት ላይ አንድ አንድ ይሳተፍ ነበር። እሱ ጀመረለት ጥያቄውን። ሰለሞን ከበደ ማነው? ሰደ አለ ሰለሞን ከበደ ስሙ ሙክታር ነበር። ከአንደኛ ክፍል እስከ ሶስተኛ ክፍል ሲማር ሙክታር እየተባለ ነበር የሚጠራው። ከዛም ሶስተኛ ክፍል ላይ አባቱ ሲሞቱ አያቱ ሰለሞን ብለው አወጡለት። ሰለሞን ተብሎ ቀረ። እኛም በዛሬው ጽሁፋችን አንዴ ሰለሞን አንዴ ሙክታር እያልን እንጠራዋለን። ተስማማ አይደል? ሙክታር የሻሸመኔ ልጅ ነው። ከአንደኛ እስከ አስራ ሁለተኛ ክፍል የተማረው በዛው ሀገሩ በሻሸመኔ ውስጥ ነው። ከዛም ወደ ዲላ ዩኒቨርሲቲ ገባ። ዲላ ዩኒቨርሲቲ ውስጥ የዩኒቨርሲቲው ሙስሊም ጀማአ አሚር ነበር። ከዲላ ዩኒቨርሲቲ የተመረቀው በእንግሊዝ ነው የቋንቋ ተማሪ ነበረ። የሙስሊሞች ጉዳይ መጽሔት ላይ እንዴት ገባህ አልነው። ሰለሞን ቀጠለ። መጀመሪያ ዩኒቨርሲቲ ያለው የሙስሊም ተማሪዎች ጋዜጣ ነበረ። እናም እዛ ጋዜጣ ላይ እኔ ከዲላ ዩኒቨርሲቲ እሳተፍ ነበር፣ አንዳንድ ጽሁፎችን እልክ ነበር። በምሳተፍበት ሰዓትም አህመድ ዲን ጀመልን አውቀው ነበር። አህመድ ዲን ጀመል የአዲስ አበባ ዩኒቨርሲቲ አሚር ነበር። እሱም እዛች ጋዜጣ ላይ ሲጽፍ አውቃለሁ። ከዛ በኋላ ያው ትምህርቴን ጨርሼ ግራጁዌት ሳደርግ አህመዲን ጋር ተገናኘን፣ ተወያየን፣ ጋዜጣ ለምናምን ሰራም ተባባለን። ነገር ግን ጋዜጣ አቅማችን እንደማይፈቅድ ተማመለን። ምክንያቱም ጋዜጣ በየሳምንቱ የሚወጣ ብዙ በጀትና የሰው ኃይል ያስፈልገዋል። በየወሩ የሚሰራው መጽሔት እንደሚቀለን ተስማማን። ከዛ በኋላ መጽሔቱን ለመስራት የምንፈልጋቸው ልጆች ተጠራርተን ተሰባሰብን።

ከዛ አልሐምዱሊላህ በተቀናጀና ቅርጽ ባለው አካሄድ ለመስራት ተያያዝ ነው። የጋዜጠኞችን ስም ሲጠራ አንድ ነገር ትዛለኝ፣ ቆይ ግን ሶል እንደው ጨዋታን ጨዋታ ያነሷልና አሁን ባልደረቦችን ስም ስትጠራ ትዛለኝ ሳረሷል ጠይቀ ብዬን ያቋረጥኩ ይቅርታ አልኩት። የሙስሊሞች ጉዳይ መጽሔት ቁጥር ስንት እንደወጣ ባላስታውስም የሰለምቴ ጥርቅሞች ናቸው መጽሔቱን የሚያሳትሙት ተብሎ እናንተም ፕሮፋይላችሁን ይፋ አድርጋችሁ ነበር። ማለት ማንነታችሁን ለማህበረሰቡ አስታወቃችሁ ነበር። ይሄ ነገር እንዴት ነበር? ትዝ ይልሃል? ስለው ቀበል ላደረገና፣ አዎ ሰለሞን፣ በወቅቱ መጽሔቷ እንደተጀመረች ያነበቡ አንዳንድ ጸረ ኢስላም አካላቶች ይቺ ባቄላ ካደረች አትቆረጠምም በሚል መንፈስ የእኛን ስም የማጠልሸት ስራ ተያይዘውት ነበር። እኛ ግን አልহামዱሊላህ ሁላችንም መሰረታችን ሙስሊሞች ነበር ከኛ ውስጥ ማንም ሰለምታ ያልነበረ ስለዚህ በወቅቱ እኛ ራሳችን ማስተዋወቃችን የግድ ነው ብለን ስላሰብንበት አስተዋውቀናል ማለት መልካም እሺ እስኪ ስለ አያዘ ነገርን ሶላል ነው አያዘ ያው እንደምታውቁት ነው በመጀመሪያ አክመል ኢሳቅና አብዲን ጀበል ቀድሞ ታስረው ነበር በሙስሊሞች ጉዳይ መስ ያው እነሱም ፋይላቸው ሳይዘጋ ተፈተው ነበር ከዛ በኋላ ነገሮች እየተጋጋሉ ሄደው ኮሚቴዎቹ ከታሰሩ በኋላ ነገሮች ዝም ዝም ተብሎ ስለነበር በቃ እኔ ይታሰራሉ የሚል ግምት አልነበረኝም። ሰለሞን ቀጠለ፣ መጀመሪያ ስታሰር የታሰርኩት አለ፣ የታሰረው በእነ አማነሰፋ መዝገብ የተከሰሰ አንድ ልጅ መጽሐፍ እንዲያሳትም ማተሚያ ቤት አገናኝተሃል ተብዬ ነበር። እስር ቤት ከገባው በኋላ ግን በእነ አማነሰፋ መዝገብ ተቀላቀልኩኝ። መዝገቡም ጂያድ በመቀስቀስ መሳሪያ ማከማቸት፣ ወዘተ የሚል ነው። ሰለሞን ተመቸን ምርጥ አገላለጽ እየገለጸልን ነው። እስኪ ሶላል ነው ማዕከላዊ እንዴት ነበር? ስለ ማዕከላዊ ከብዙ ሰዎች ተሰምተናል። እስኪ ካንተ ደግሞ መስማት እንፈልጋለን ስንለው ማዕከላዊማ ማሻላ በጣም ጥሩ ቦታ ነው አለን። ግራ ገባን። እንዴ ማዕከላዊ እኮ ነው ያልንህ እኮ። ገባኝ ማዕከላዊ ማዕከላዊ እኮ ማለት ተፈኩር ማድረጊያ ቦታ ነው እንዴት በሉኝማስ። እንዴት ብቻህን ጥለው ቢያስቀምጡ ሰው ሲርብህ ሰው ለሰው ምን ያህል አስፈላጊ እንደሆነ ትረዳለህ ከቤተሰብ ነጥለው ሲያስቀምጡ ቤተሰቦች ባይኖሩልህ ለአንተ ምን እንደሚሰማ ትረዳለህ? ጨለማ ክፍል ሲከቱ አላህ ብርሃንን ለምን እንደፈጠረ ይገባሀል ትገነዘባለህ? ስትገረፍ ስትደበደብ ስትሰቀይ ኢስላምን ታጣጥማለህ እና ማዕከላዊ ትምህርት ቤት እንዳትለው ትምህርት ቤት በግድ አቴ እንዳስተይዞ የምትማረው ነው ይህ ግን ህይወት ነች እራሷ የምታስተምረህ በመቀጠል የማዕከላዊ ውለታማ ማይረሳ ነው አለን። በወኒ በነገራችን ላይ አለን ሰለሞን በነገራችን ላይ ማዕከላዊ ምንም የሚያስፈራ ቦታ አይደለም፣ እንደው ዝናው ሲነገር እንድንፈራ ያደርገናል እንጂ ምንም የሚያስፈራ ነገር የለውም። ዱላ ድብደባ ምናምን አለ፣ ግን ያው ውጭ ካለው የሞራልና የሕሊና ድብደባ አይበልጥም። ቀጠለ። ስለዚህ ማዕከላዊ እኔ ምንም መጥፎ ነገር አይታየኝም። ለአንድ ሙስሊም ሀቅን የያዘ ሰው በጣም ጥሩ ቦታ ነው ጥሩ መማሪያ ቦታ ነው። እሺ፣ እዚህ እንዴት ነው አለው ቅሊንጦ፣ እንዴት አያት ቅሊንጦ፤ እዚህ በጣም ሀሪፍ ነው። ቁጭ አትለም፣ ቢዚ ነህ አለን ከቀራ ታቀራለህ፣ ካልቀራ ትቀራለህ፣ ታነባለህ፣ ኢባዳ ላይ ትበረታለህ። የፈለከውን መማር የምትችልበት ብቸኛ ግቢ ቅሊንጦ ነው። ስለ ሌብነት መማር ከፈለክ መቶ አይነት አሰራርቅ ትማራለህ። ስለ ዲንህ ማወቅ ከፈለክ መቶ ኪታቦችን ቀርተህ ትወጣለህ። አስቀጥሎም እዚህ አላህን ለማመስገን አላህን ለማመስገን የሱን ጸጋዎች ለማስተንተን ከራስ ጋር ለማውራት ትልቁ እድል ያለው እዚ ነው አለ። አረ ሰለሞን ማሻአላህ አስጎመጀን እኮ ጭራሽ። ቀጠለ ሰለሞን። ብዙ አወራን፣ ያለን ሰዓት አጭር ጊዜ በመሆኑና ወደ ሌላ ዚያራ ልንሄድ ስለተቻኮልን የእኛን ሰርፕራይዝ መንገረው ተባባልን። መልካም ሰለሞን ሰላም ተብለሃል። ነው በማን? ባልደረቦች አክመል ነጋሽና ይሳቀሸቱ ሰላም ብለውሃል። ማሻአላ የታገኛቸዋቸው ወደ አንተ እንደምንመጣ ጽፈንላቸው እጅግ የጠበቀ ሰላምታችንን አድርሱለን ብለውናል። ሰለሞንም አለን በየጊዜው ይደርሰኛል። ማሻአላ ሁሉ ጊዜ ሰላምታ ይልኩልኛል። ወላሂ እኛ እዚህ ሆነን ለነሱ ነው የምንጨነቀው። እነሱ ያሉበት ሀገር ላይ ያስማማቸው ይችላል እያልን እንጨነቃለን።

ሲመጣ ሰለሞን ስለ ማዕከላዊና ስለ ቂሊንጦ የነገረን ነገር ውስጣችን ነካው። እንደ ተኮራረፈ ሰው ጸጥ ተባብብለን ብዙ ርቀት ተኳዝ ወጣት ሰለሞን ብዙ አስተምሮናል። አላህ ይጨምረለት። የእስር ቤቱ ንጉስ ሚሊዮኑን ገዛ፣ በሀገርም በውጭ ደጋፊው የበዛ ለእስር ቤቱ ንጉስ ሁሉም ተባበረ፣ ፍርድ ቤት መድረኩ ውድ ፍትር። አዘጋጆች ስለ ቀድሞ ባልደረባይና አሁን በእስር ስለሚገኘው ወንድም ሰለሞን ከበደ አስተያየትን እንዲሰጥ በጠየቃችሁኝ መሰረት በአክብሮት ምላሽ እንካችሁ ብያለው። ሰለሞን ጋር ትውውቃችን የሚጀምረው ከሁለት ሺህ ጀምሮ አካባቢ ነው የሙስሊሞች ጉዳይ መጽሔትን ለመጀመር ከተለያዩ አቅጣጫዎች ተገናኝተን ውይይት ስናደርግ የውይይቱ አካል ነበር። በወቅቱ እኔ፣ ኢስሐቅ፣ አህመድዲን ዩሱፍ እና ሰለሞን ነበርን። ለወደፊቱ እንመሰርተዋለን ስለምንለው መጽሔት በተደጋጋሚ ውይይት የምናደርግ የነበረው